በአብ ስም አብን አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን አምነን ምንም ላጠይቆ አካላት ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን አስቀድመን በህዳር 12 ቀን እንደተናገር ነው። ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ሶስተኛ የሚሆን የቅዱስ ሩፋኤል በዓል በጳጉሜ ሶስት ቀን የሚከበር እና የሚታሰብ መሆኑን እንናገራለን። ይህም እለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስከ እስክንድሪያ በምትባል አገር ዳርቻ ባለች ደሴት ውስጥ በውስጧ ብዙ ተአምራትን የተፈጸመበት በቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን የተባረከችበት እና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊት፣ የሮም ሀገር ሴት ንዑድ ክቡር የሚሆን የቅዱስ ሩፋኤል ስዕልና ልጆቿን እንዲሁም ከባሏ በውርስ ያገኘችውን ብዙ ገንዘብ ይዛ ወደ ሊቀጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበረ ከመጣችን በኋላ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፈረችና ከመሬት ውስጥ ወርቅ የተከማቸበት ሳጥን አገኘች። ከዚህም በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከእነዚህም ሁሉ እስክንድሪያ በምትባል አገር ዳርቻ ባለች ደሴት ላይ ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች ይህች ቤተ ክርስቲያን ትገኝበት ነበር። ስራዋን ሰርቶ በፈጸመ ጊዜ በዚች ዕለት በታላቅ ክብር አክብሮ ባረካት ቀደሳትም። ብዙ ሕዝብ እና ምእመናን በቤተ ክርስቲያኒቱ ውስጥ ሲጸልዩ ሳለ ቤተ ክርስቲያኒቷ ተንቀጠቀጠች፣ ተናወጸች፣ ብዙም ታወከች። ማዕበል እንደሚያንገላታው መርከብ ተንገላታች። ከነቀጥቃጡም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይ ና ያለ መንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎቹ አሳ ነባሪዎች እጅግ በጣም በሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ያችን ቤተ ክርስቲያን ይገለብጣት ያፈርሳት ዘንድ ሰይጣን አነሳሳው። በውስጧም ያሉ ሰዎችና ሊቀጳጳሱ ያድናቸው ዘንድ ወደ ጌታችን አምላካችን ኢየሱስ ክርስቶስ በታላቅ ቃል ጮሆ ክቡር የሚሆን ወደ ቅዱስ ሩፋኤልንም አለዱ። በዚያም ጊዜ ልዑል እግዚአብሔር ንዑዴ ክቡር የሚሆን ቅዱስ ሩፋኤል ላከላቸውና ከጭንቃቸው አዳናቸው፣ ከሀዘናቸው ማረጋጋቸው። አሳ ነባሪውንም ባለህበት ቦታ ሳትንቀሳቀስ፣ በእግዚአብሔር ትእዛዝ ጸንተህ ኑር በማለት በያዘው ጦር ወቅቶ እንዳይንቀሳቀስ ጸጥ ስላደረገው ያለምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚህም ጊዜ ጀምሮ በዚች ቤተ ክርስቲያን ብዙ ድንቅ ድንቅ ተአምራት ሲደረግባት፣ ህሙማን ሲፈወሱባት፣ ከደዌያቸው ሲፈወሱባት ቆየ። ነገር ግን የእስላሞች መንግስት እስኪቋቋም ድረስ በዚህ ሁኔታ እንዳለች። ከዕለታት በአንድ ቀን አሳነባሪው ተንቀሳቀሰና የረጋውን ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኑ አፈራረሰች ፈራረሰች። በዚያች ቦታ ላይም የሚኖሩት ብዙ ሰዎች ባህሩ አሰጠማቸው። የመላእክት አለቃ የሚሆን የቅዱስ ሩፋኤል አማላጅነቱ ቸርነቱ ከባህር ኃጢያት መስጠም ከዚህ ዓለም ማዕበል ሞገድ መንገላታት ሁላችንም ይጠብቀን ለዘላለሙ አሜን። የሰውን ልብ ደስ ለማሰኘት ልዩ ስጦታ ላለው ለሩፋኤል ሰላም ላለው፣ ደዌ ኃጢያትን ይፈውሳል ቁስለ ነፍስን ያክማልና ስለዚህም እውነትን የሚከተሉ ይቅርታን ያገኛሉ በተንኮልና በተንኮል ጎዳና የሚጓዙ ግን በነፍሳቸውም በስጋቸውም ጥፋትን ያስከትላሉ ሲል ለወዳጁ ለጦቢት አስረዳው አስገነዘበው። ዳግመኛ የቁስጥንጥንያው ሊቀ ጳጳስ አባ ዮሐንስ ለቅዱስ ሩፋኤል ታላላቅ ተአምራት ለጻድቋ አኖሪዎስ እንዲህ ሲል ተናገረ። ንጉሶ እንዲህ በማስተዋል ስማ። ወደ አንተ እንድመጣ በመርከብ ላይ ተሳፍረን ነበር እና እንዲሁ በጉዞ ላይ ሳለን በአንድ ደሴት ውስጥ አንዲት ቤተ ክርስቲያን አየን። ቀኑም ቀዳሚት ሰንበት ነበር። ወደ ወደቡም በደረስን ጊዜ ቅድስና ክብርት የምትሆን በዕለተ ሰንበተ ክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ለመቀበል ወደ እርሷ ስናመራ በዚያች ቤተ ክርስቲያን አካባቢ አንዲት አነስተኛ ደብር አገኘን። በውስጧም የሚኖሩ ብዙ ወንድሞች መነኮሳት ነበሩ። ክብር ምስጋና ለእሱ ይሁንና በእግዚአብሔር ትእዛዝ ወደ እነርሱ በደረስን ጊዜ ምናልባት ከቀድሞ አባቶች የተጻፈ መጽሐፍ ብሉይ በእናንተ ዘንድ ቢኖር እመራበርበት ዘንድ ብትሰጡኝ ፈቃዳችሁ እንጠይቃለሁ፣ ስል ብጠይቃቸው በቤተ ክርስቲያኒቱ ግምጃ ቤት ውስጥ ብዙ መጻሕፍት ይገኛሉ፣ ነገር ግን እኛ ትርጉማቸው ምን እንደሚል ለይተን አናውቀውም አሉኝ። እኔም እስኪ አምጥታችሁልኝ ልመልከታቸው አልኋቸው። ካመጡልኝም በኋላ እግዚአብሔር በደቀ መዛሙርቱ ፊት ያደረጋቸውን ልዩ ልዩ ተአምራትና ስለ ሰማይና ምጥንተ ተፈጥሮ እንዲሁም ከፍጥረት ዓለም እስከ ህልቀት ዓለም ድረስ በዓለም ላይ የሚደርሱትን ሁናቴዎች ስመራመር አገኘው። እንዲሁም ሌሎች መጻሕፍትን ስመራመር ደቀ መዛሙርቱ ምስጢረ መለኮቱን ይገልጽላቸው ዘንድ ጌታ ኢየሱስ ክርስቶስ ጠይቀውት በደብረ ዘይት ሲሰብስቧቸው ሳለ ስለ ሰባቱ ሊቃነ መላእክት ሹመትና ማይረግ የሚያስረዳ አባቶቻችን ሐዋርያት የጻፉትን አንድ መጽሐፍ አገኘው። በውስጡም የተጻፈውን እንዲህ የሚል ነበር። ሐዋርያት ፈጣሪያችሁን ጌታችን አምላካችን እግዚአብሔር ሆይ፣ ስለ ቅዱስ ሩፋኤል ክብር ታስረዳን ዘንድ እንለምናሃለን። በምን ቀን በየትኛው ስወር እንደሾምከው ክብሩና ማይረጉ ከሌሎች ሊቃነ መላይክ ክብር ጋር ትክክል እንደሆነ ስለ እሱ በዓለም ሁሉ እንድናስተምር ትገልጽልን ዘንድ እንማለዳለን አሉት። እርሱም ከወሩ ሁሉ አነስተኛ በሆነው በጳጉሜ ሶስት ቀን የመታሰቢያው በዓል አድርጉ ብሎ ስላዘዛቸው በዚህ ሁለት በዓሉ ይከብር ዘንድ እግዚአብሔር ሕግ ሰርተው ወሰኑ። ስለዚህ በዚህ መላክ አማላጅነት ከእግዚአብሔር ይቅርታ ቸርነት ያገኙ በችግራቸውና በጭንቃቸው ጊዜ በዚች ቀን ሰዎች ሁሉ ልመናቸው ያቀርቡለታል። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስም የሦስቱ ሊቃነ መላእክት ሚካኤል እና ገብርኤል ሩፋኤል ከሦስተኛይቱ ሰማይ ዓለም መላእክት ይመጡ ዘንድ አዘዛቸውና በታላቅ ክብር መጥተው ከጌታችን ከኢየሱስ ክርስቶስ ፊት ቆሙ። ሰግደውም ከዚያች ከጌታችን ኢየሱስ ክርስቶስ ሩፋኤልን ጠቀሰውና ክብርህና ገናናነትን ያውቁ ዘንድ ለሐዋርያት የስምህን ትርጉም ግለጽላቸው አለው። የመላእክት አለቃ ቅዱስ ሩፋኤልም ለሐዋርያቱ የኔ ስም ሩፋኤል ነው፣ ትርጓሚውም የዋህና ሰውን አስደሳች ማለት ነው። ማይረጌም ከሊቃነ መላእክት ሶስተኛ ማይረግ ነው። የመላእክት ሁሉ አለቃ ሚካኤል ግን ከቀድሞ ጀምሮ የመላእክት ሁሉ የበላይ አለቃ ነው። ትርጓሜው የሚቅርባይ እጹም ድንቅ ማለት ነው። ዳግመኛም የመላእክት አለቃ ገብርኤል አስቀድሞ የጌታችን ኢየሱስ ክርስቶስን ከቅድስት ድንግል ማርያም መወለድ ያበሰረ ስለሆነ አምላክ ወሰብ እየተባለ ይጠራል። አሁንም ሶስተኛ ላስገነዝባችሁ የምፈልገው የእኔ ስም ሩፋኤል ሲሆን ይኸውም የዋቸር ይቅርባይ ማለት ነው ኃጣንን ስለበደላቸው በደላቸው ወደ እግዚአብሔር አላሳጣቸውምና አላሳቅቃል። አላስ ነገር ግን ስለ ዋህነቴ ስለ ማዳኔም የሰውን ልጅ እጅግ ስለ መውደዴ ከኃጢአታቸው ተመልሰው ንስሓ ይገቡ ዘንድ በዘመን ላይ ዘመን እጨምርላቸዋለሁ። አስፈጻሚ መላይክትንም እልክላቸዋለሁ። እኔ ሩፋኤል እግዚአብሔር በሀያ ሶስቱ ነገደ መላይክት ላይ የሾመኝ የመላእክት አለቃ ነኝ ስለዚህ እግዚአብሔር አብርንና ይቅርባይ የሚሆን ልጁን ኢየሱስ ክርስቶስን ከኃጢአት የሚያነጻ የባህር የህይወቱ መንፈስ ቅዱስንም አመሰግኗለሁ። ጌታ ኢየሱስ ክርስቶስን በደብረ ጽዮን ከደቀ መዛሙርቱ ጋር በዙፋኑ ላይ የተቀምጦ ክብር የተመላበትን እውነተኛውን የህይወት ጽዋ ለቅዱሳኖቹ ባዘጋጀላቸው ጊዜ መልካሙንና በጎውን ሰማያዊ መጠጥ አድላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ በዚህች የደስታ የህይወት ቀን በሆነች በዛሬቱ እለት ህይወትን የምታሰጭ ከሆነች ከእፀ ህይወት አጽቅና እንዲሁም የጽጌረዳ አበባ ዘንባባ ለክርስቲያኖች አበረክታት አበረክትላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ሰማያውያን መዛግብት ከስልጣኔ ስር የሆኑም እነርሱን እግዚአብሔር ባዘዘ ጊዜ ልከፍታቸውና ልዘጋቸው ልሰልጣን ያለኝ እኔ ሩፋኤል ነኝ። እንደ ሌሎቹ የስልጣን ጓደኞቼ ሊቃነ መላእክት ሁሉ እግዚአብሔር በሾመኝና ባከበረኝ በዚች በጳጉሜ ሶስት ቀን አንዱ ሰው ከችግር ላይ ያለውን ከችግር ላይ ያለውን ሰው በእኔ ስም እርዳታ ቢያደርግለት ወይም መጽሐፍ ቢጽፍና በእኔ ስም ከቅዱሳን ለአንዱ መታሰቢያውን ቢያደርግ እንዲሁም የስሜ መታሰቢያ በሆነች በዛሬቱ ዕለት ለቤተ ክርስቲያን ጧፍ፣ እጣን፣ መባ የሚያገባ ኢየሩሳሌም ሰማያዊት እስኪገባ ድረስ በብርሃን ሰረገላ አሳፍሬ ሸኘዋለሁ። በምድር ላይ ፈጽሞ ምሳሌ የማይገኝለት ሽታው እጅግ በጣም ጣፋጭ የሆነ የሽቶ አበባ እቅፍ በእጁ አበረክትለታለሁ። እናንተ እግዚአብሔር የመረጣችሁ ሐዋርያት ሆይ በዚህ ዓለም ስብከት ወንጌል አስፋፍታችሁ ወደ እግዚአብሔር መንግስት እስክትጠረው ድረስ ሁልጊዜ አጥብቃችሁና እጠብቃችሁና ረዳችሁ ዘንድ ከእኔ የምትፈልጉትን ሁሉ ጠይቁ። አሁንም በዚህ ዓለም ያሉ ሰዎች መታሰቢያዊን ያደርጉ ዘንድ አስተምሯቸው፣ ንገሯቸው። ስለ እነርሱ ወደ እግዚአብሔር እየማለድኩ ከችግራቸውና ጭንቃቸው አድናቸዋለሁ በሰየም በሰማይና የስቃይና የኩነኔ ቦታ ፈጽመው አያዩም፣ ና አላቸው። ይህንንም ካላቸው በኋላ መልአኩ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ። እንዲህም እንግዲህ ይህ ሊቀ መላእክት ቅዱስ ሩፋኤል ያደረጋቸው ተአምራት እጅግ ብዙ ስለሆኑ እኛም የመታሰቢያውን በዓል ሁል ጊዜ ማድረግ ይገባናል። እርሱ ስለኛ እግዚአብሔር ይለምናል ይማልዳልና። የቅዱስ ሩፋኤል ጸሎቱ በረከቱ አማላጅነቱ ለሁላችን ይደረግልን እስከ ዘላለሙ አሜን። በድንግል ደመና መጎናጸፊያ ተጎናጽፎ ከላይ ለመጣል ለመጣ ቃል ምሳሌው ለሚሆን ለመልከጼዴቅ ካህን ሰላም ላለው ጠቢባን አዋቆች ታሪኩን እንደጻፉ ለአዳም ስጋ ማረፊያ ይሆን ዘንድ ከተዘጋጀበት የመቃብር ቦታ የዚህ ካህን ማረፊያው መኖሪያው ከዚያ ነው። የሳይንስ አዋቂዎች የሆኑ አንበልጥሊሞስ እንደሚሉት እነበጥ ሊሞስ እንደሚሉት በአንድ አመት ካሉት ቀናት ውስጥ ሶስት ሰዓት ትርፍ ይገኛል። እኒህም ሰዓታት በየአራት አመት ሲደመሩ ስድስተኛይቱ የጳጉሜ ቀን ያስገኛሉ። በዚችም እለት ያረፈ የሞተ መልካም ረፍት ይሆንለታል። በእውነት ያለ ሐሰት አሜን።